በአዲስ አበባ በየዕለቱ አንድ ሰው ለመስራት ለመማር፣ ሌሎችንም ጉዳዮች ለመከወን በወጣበት ሳይመለስ ይቀራል። ይህም የሆነው ደግሞ በየዕለቱ ስለችግሩ ቢነገርም አሁንም መቆሚያ ባጣው የመንገድ ላይ የትራፊክ አደጋ ነው። ከአምስት በላይ የሆኑ ሰዎች ደግሞ የአደጋ ሰለባ ሆነው ከቀላል እስከ ከባድ ጉዳት ደርሶባቸው ምናልባትም እስከ መጨረሻው ሕይወታቸው የሚዘልቅ የአካልና የስነ ልቦና ጉዳት ይገጥማቸዋል። ጥጉንድልዩ ልዬ እየሄድኩ ነበር መጥቶ ከኋላ ነው የመታኝ። በአንድ በኩል ያውጄን እግሬን የግንባሬ ምናሁን በጣም ጉዳት ደርሶበት ነበር። በራሴ ላይ ነው የደረሰው። አደጋውን በሞተር ነው ና ብቻዬን ነበር። አጋጣሚ ነው መንገዱ ባለመመሸቱ እየወጣው በነበረበት ሰዓት ነው። አጋጣሚ ሲወድቅ እግሬ እንደዚህ በአንድ ጎን ነበር ና በማዋርድበት ሰዓት ነው እኔ ላይ ወድቆ እግሬ እንደዚህ ሊያደርገኝ የቻለው ማለት ነው። እነዚህን በምሳሌነት አነሳን እንጂ በአጠቃላይ በኢትዮጵያ በየዕለቱ የሚደርሱ የትራፊክ አደጋ እርሱን ተከትሎ የሚመጣ ሞትና የዜጎች ጉዳት እጅግ ከፍተኛ ነው። ታዲያ መፍትሄው ምንድን ነው? ላለፉት 15 ዓመታት በተለይም አዲስ አበባ ላይ አተኩሮ የመንገድ ደህንነትን፣ የአደጋ መንስኤዎችና መላዎች ላይ ጥናት ሲከውን የነበረው የአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት በተደጋጋሚ ለሚከሰቱት የትራፊክ አደጋዎች ዋና መንስኤ ፍጥነት መሆኑን አሁንም በተከወኑ ጥናቶች አረጋግጫለሁ ብሏል። ፕሮፌሰር ዋቅ ጋሪ ዴሬሳ በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት ወይም የአክሊሉ ለማ ጤና ምርምር ዳይሬክተር እንዲሁም የጥናቱ ዋና አስተባባሪ ናቸው። አሁን እንግዲህ የትራፊክ አደጋ በጣም ከባድ አደጋ ነው። ስምፕል የሆነ ቅለል ያለ ምሳሌ ለመስጠት ተፈለገ፣ አንድ ሰው ስራ ለመስራት ጠዋት ይወጣል፣ መንገድ ላይ ሊቀር ይችላል። በዛ ቅዝበት ማለት ነው፣ በአጭር ጊዜ ውስጥ ማለት ነው። ያ ጥሩ የነበረው ኑሮ እንዳልነበረ ሊሆን ይችላል። ጥሩ የነበረው ቤተሰብ ተማሪዎች ልጆች፣ የህፃናት ምስት፣ ባል፣ ዘመድ እንዳልነበረ ሊሆን ይችላል። ስለዚህ አደጋው በጣም የከፋ ነው። ከዚህ የከፋ ደግሞ ራሱ የመኪና ወይም የአደጋው ተጎጂዎች ራሳቸው ሸክም ለሀገር፣ ለቤተሰብ፣ ለዘመድ ገቢ ሲያመጡ የነበሩ ሰዎች እንደገና ሸክም የሚሆኑበት ሁኔታ አለ። እነሱን የሚንከባከብ ሰው ራሱ ለዚህ ብዙውን ጊዜ ሞትን ነው የሚመርጡት። ይሄ ሁሉ ከመሰቃየት አልጋ ላይ ከመሰቃየት ጥገኛ ከመሆን የአካል ጉዳተኛ ከመሆን ብዙ ችግሮች አሉና ማህበራዊ ቀውሱ በጣም ብዙ ነው፣ ኢኮኖሚያዊ ቀውሱ በጣም ብዙ ነው። የጥቂት ሰከንዶች ልዩነት እንኳን በመንገድ ደህንነት ላይ ብዙ ለውጥ ያመጣል የሚሉት ፕሮፌሰር ዋቅ ጋሪ በኢትዮጵያ አሁን ለሚታየው የአደጋ መነሻ ፍጥነት መሆኑን በጥናቱ ለይተናል ይላሉ። መንስኤዎቻቸው አብዛኛው እንግዲህ የመንገድ ደህንነት ተጋላጭ የሚያደጉርጉ ወይም ሪስክ ፋክተር ብለን የምንጠራው ዋናው አሁን ለይተን ያወጣ ነው ወይም ኢትዮጵያ መንግስት ወይም ግሎባሊ በዓለም አቀፍ ደረጃ ሲታይ በፍጥነት ማሽከርከር ነው። በፍጥነት ማሽከርከር ማለት ሰዎች ለእግረኛ ለመንገድ ተጠቃሚ ቅድሚያ አይሰጥም። ራሳቸው በፍጥነት ያሽከረክራሉ። በፍጥነት ሲያሽከረክሩ ደግሞ መኪናውን ኮንትሮል ማድረግ ይከብዳል። የሆነ ነገር ከተፈጠረ እንኳን ያ መኪና ይገለበጣል ወይም ከፊት ለፊት ያለው መኪና ጋር ይጋጫል፣ ለዚህ አደጋ ያደርሳል ማለት ነው። ስለዚህ ዋናው መንስኤ የመንገድ ደህንነት ችግር አሁን በፍጥነት ማሽከርከር ነው። ምንም ሌላ እንትን የለውም። ካለፉት አመታት በተሻለ የተሰሩ የመንገድ ደህንነት ስራዎችም ይሁን የመሰረተ ልማት ማሻሻያዎች የተወሰነ ለውጥ ማምጣታቸውን የሚጠቅሱት ፕሮፌሰር ዋቅጋሪ ነገር ግን ስራዎቹ እንደ ቀድሞ በሰው ኃይል ብቻ ሳይሆን ዘመናዊ ቴክኖሎጂዎችንም ጭምር በመጠቀም ካልተሰሩ ያን ያህል ውጤት አይጠበቅም ብለዋል። ሀገራችን ሁኔታ ደግሞ ሰዎች በአብዛኛው ቅድማ የሚሰጡት ያባሰቡበት ቦታ ለመድረስ ነው እንጂ እዛ ቦታ እንዴት በጥሩ ሁኔታ በደህንነት በጠንነት መድረስ ይችላለሁ የሚለውን ነገር ብዙም አያስቡም እና አደጋው አለ። አደጋው ግን አሁንም ብዙ ጥንቃቄ የሚፈልግ ብዙ ስራ የሚፈልግ ነው። እየደረሰ ነው። ማኑዋሊ ወይም በሰው ብቻ እንሰራለን ብለን የምናስብ ከሆነ ግን አሁን መንገዱ በጣም እየሰፋ ነው። የመኪና ብዛት አለ፣ የመንገድ ብዛት አለ፣ የኔትወርኪንግ ብዛት አለ ኮሚኒኬሽን ብዛት አለ። ያን ሁሉ በማንዋል መስራት የሚቻል አይመስለኝም። ወደፊት ግን በቴክኖሎጂ የታገዘ ነገር አንድ ላይ የሚሰሩበት ሁኔታ ይኖራል ብዬ ነው የማስበው እንጂ አደጋ አሁንም አለ ብዙ ጉዳት እያደረሰ ነው። በተለይ ከአዲስ አበባ ስንወጣ ብዙ ችግሮች አሉ። በዓለም ላይ ካሉ ሀገራት ጥቂት ተሽከርካሪዎች ይዛ ነገር ግን የበዛ የትራፊክ አደጋ የምታስተናግደው ኢትዮጵያ በችግሩ ላይ ጠንከር ያለ ስራ ካልሰራች ጉዳቱ ከሰዎች በተጨማሪ የሀገር ኢኮኖሚም ላይ የሚያርፍ መሆኑ ተነግሯል። የመንገድ ተጠቃሚም ይሁን አሽከርካሪውም ይሁን መንግስትም ይሁን ለመንገድ ደህንነት ከፍተኛ ትኩረት ሰጥቶ መንቀሳቀስ ያለበት ይመስለኛል በተለይ ከህግ ማስከበሩ አንጻር የህብረተሰቡን ከማስተማር አንጻር እና ሚዲያዎቹን ተጠቅሞ በተፈጠረው አጋጣሚ ሁሉ የምናስተምርበት ግንዛቤ የምናስጨብጥበት የተመቻቸ ሁኔታ መኖር አለበት እንጂ አሁን ባለው ሁኔታ የምቀጥል ከሆነ ችግሩ እንዳለ ነው የምቀጥለው፣ አደጋው እንዳለ ነው የምቀጥለው። ሁሉም ሀገር አለ የመኪና ወይም የትራፊክ አደጋ ግን እንደኛ ሀገር በጣም ሰፊ ነው። የእኛ ሀገር የመኪና ቁጥር ዓለም ላይ ካሉት ሀገራት በጣም ዝቅተኛ ነው። ተሽከርካሪ ቁጥር ማለት ነው በገጠሪም በከተማም አጠቃላይ በኢትዮጵያ ስናየው ማለት ነው። ነገር ግን የትራፊክ አደጋ በዓለም ላይ ካሉት የመጀመሪያዎቹ ተርታ ኢትዮጵያ ናት የምትሰለፈው። ስለዚህ ይሄ ከአሽከርካሪ ባህሪ ጋር ይያዛል፣ ከመኪና ሁኔታ ጋር ይያያዛል፣ ከመንገድ ተጠቃሚ ሁኔታ ጋር ይያያዛል ከመንገዱ ኢንፍራስትራክቸሩ ጋር የሚያያዝ ሁኔታ ስለሆነ ነገሮቹ በጋራ መስራት አንድ እንደ መፍትሄ ልወሰድ ይችላል የምለከታቸው በባለድርሻ አካላትን በማሳተፍ ሪሶርስ ወይም ገንዘብ የሚሆን ዋቴቨር እነሱ ሞቢላይዝ በማድረግ ከፍተኛ የሀገሪቷ አጀንዳ በማድረግ ብዙ ነገር መስራት ይቻላል፣ መለወጥ ደግሞ ይቻላል ብዬ ነው ማምን። በትራፊክ አደጋ ምክንያት በዓለም አቀፍ ደረጃ ከሚከሰቱት የሞት አደጋዎች ሰላሳ በመቶውን ለመቀነስ ፍጥነትን መቆጣጠር አስተዋጽኦ እንዳለው በመንገድ ደህንነት ላይ የተከወኑ ጥናቶች ያሳያሉ። በተቃራኒው በአዲስ አበባ ከ40 በመቶ በላይ የሚሆኑት አሽከርካሪዎች ከተቀመጠው የፍጥነት ወሰን በላይ በማሽከርከር ራሳቸውን ጨምሮ ለሌሎችም የአደጋ መንስኤ እንደሚሆኑ ተነግሯል።